የአማራ ህዝብ እምቢተኝነት ተጠናክሮ ቀጥሏል። በየጊዜው የሚፈጸሙ የመንግስት የማጥቃት ጦርነቶችን በመቀልበስ ድል እያስመዘገበ ነው። የማሸነፍ ግስጋሴውም ተጠናክሮ ቀጥሏል። ፋኖ የጀመረው ልዩ ዘመቻ ድል በድል ሆኗል። የአማራ ህዝብ ለህልውናው እንዲከት ጥሪ ቀርቧል። ሁሉም ወደ ጦርነቱ ተብሏል። ጉዳዩን በቆይታችን እንመለከተዋለን። ኤርትራ ኢትዮጵያን ከሳለች፣ አነጋጋሪው የቀጠናው ጦርነት እየተጀመረ ነው። ዝርዝር መረጃዎችን ይዘናል። ዓለምን ስላሰጋው ዲፕሎማሲም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 ዘመቻ አንድነት በታወጀ በሰዓታት ውስጥ አስደናቂ ድሎች መመዝገባቸው ተነግሯል። የጎንደር ቀጠና ፋኖ ዘመቻ አንድነት በተጀመረ በአራት ሰዓት ወታደራዊ ዘመቻ ብቻ መንገዶችን መቆጣጠሩን የአማራ ፋኖ አንድነት በጎንደር ቃል አቀባይ ፋኖ ዮሐንስ ንጉሱ ገልጿል። በዚህም መሰረት ከባህር ዳር ጎንደር፣ ከወረታ ወልዲያ፣ ከጎንደር ደባርቅ፣ ከጎንደር ሁመራ፣ ከጎንደር ጎርጎራ፣ ከጎንደር መተማ ቋራ፣ ከጎንደር በለሳዋና ጥቁር አስፋልት መንገዶችን በተለያዩ የተመረጡ ቦታዎች በፈጣን የውጊያ ግስጋሴ መቆጣጠሩን አሳውቋል። በአማራ ፋኖ በጎጃም ደግሞ በሰባት ክፍለ ጦር በተደረገ ከባድ ማጥቃት በመንግስት ኃይል ላይ ከመቼውም ጊዜ በላይ ጠንካራ ሰዋዊና ና ቁሳዊ ኪሳራ እንደደረሰ ተናግሯል። በዘመቻው አራት ብሬን፣ አንድ ስናይፐር፣ 75 ክላሽንኮቭ፣ 7600 ጥይት፣ 3 የመገናኛ ራዲዮ ተማርኳል። በአማራ ፋኖ በጎጃም በአጠቃላይ በ35 ግንባሮች አውደ ውጊያ የተደረገ ሲሆን ውጊያው አሁንም እንደቀጠለ መሆኑን ቃል አቀባዩ ፋኖ ማርሸት ጸሐዩ ገልጿል። በደብረ ማርቆስ፣ አዴት፣ ጎንጅ፣ ቆለላ፣ ቢቸና፣ ደብረ ወርቅ፣ ሰዴ ድጎ፣ ጽዮን ቁይ፣ የእዱሃ አማኑኤል፣ ደንበጫ፣ መርጦላ ማርያም፣ ረቡ ገበያ ከተሞች በመግባት የብልጽግና ኃይል ከባድ ኪሳራ አድርሰናል ብሏል። እስካሁን በአጠቃላይ ከ509 የመንግስት ኃይል ሙት ሲሆን 287 ቁስለኛ በማድረግ ከባድ ኪሳራ ደርሷል ነው የተባለው። በአማራ ፋኖ በጎጃም አንደኛ ክፍለ ጦር አንሙት ያዛቸው ብርጌድ፣ ባህር ዳር ብርጌድ፣ የጣናው መብረቅ ብርጌድ

አይቀጡባ ጊዮርጊስ አዴት ከተማ ቻይና ካምፕ አዴትና አቦላ ተራራ ካምፕ በዘሪሁን 13 በተፈጸመ ጥቃት 25 የመንግስት ታጣቂ ሲገደል 15 ክላሽንኮቭ መሣሪያና ና 3 ሺ ጥይት ተማርኳል። ሁለተኛ ክፍለ ጦር ዮሐንስ አለማየሁ መብረቆ ተፈራ ጎንጅ አበራዳሙ ሻለቃ በአራት አቅጣጫ ጎንጅ ከተማ ላይ ከሌሊቱ 11 ሰዓት ጀምሮ በተደረገ የጨበጣ ውጊያ 56 የመንግስት ኃይል ሲሰዋ ሁለት አምቡላንስ አንድ የፌሳር ቁስለኛ ተነስቷል። ሶስተኛ ክፍለ ጦር ቢትወደድ አያሌው መኮንን በዘሪሁን 13 ጥቃት አድርሷል። ቁንዝ ላይ የነበረውን የመከላከያ ካምፕ ማውደም ተችሏል። ኢንጂነር ክበር ተመስገን ብርጌድ ደንበጫ ከተማ አራት ብሬን፣ አንድ ስናይፐር፣ 50 ክላሽ ተማርኳል። አንድ ሻለቃ የመንግስት ጦር ሙሉ በሙሉ ተደምስሷል። ስናና አባጅሜ ብርጌድ ረቡ ገበያ፣ ንጉስ ተክለ ሃይማኖት ብርጌድ ማርቆስ በርካታ ኃይል ተደምስሷል። ጅበላ ሙተራ ብርጌድ ማርቆስ ማረሚያ ቤት 15ኛ ሻለቃ ማሰልጠኛ ውጊያ አድርጓል። ዙሪያ ጠበቀ የነበረ ኃይል ተመቷል። በላይ የዘለቀ ብርጌድ አማኑኤል ከተማ ላይ በነበረ ውጊያ 18 ክላሽ 700 ጥይት 3 አይኮም ራዲዮ 3 የወገብ ትጥቅ 48 ከ3 አመራሮች ጋር ተማርኳል። ቀስተ ደመና ብርጌድ መጋልቡሬ የነበረው የጠላት ኃይል ከቦታው በማባረር ተቆጣጥሮ ይገኛል። ሰባተኛ ክፍለ ጦር የቦቅላ አባይ ብርጌድ የቦቅላ መገንጠያ ላይ የነበረው ውጊያ አድርጎ እስካሁን 28 ኃይል ተገድሏል። ተድላጓሉ ብርጌድ አባበል መብረቁ ወጀልና የጥሞ ሞራ ላይ ውጊያ ነበር። በዚህ ውጊያ ስድስት የሞተና ስድስት የቆሰለ ኃይል አለ ተብሏል። በአማራ ፋኖ በጎጃም በሌሎች ቀጠናዎች አውደ ውጊያው እንደቀጠለ ነው። የሰማይ ድሮን እና ጀት የምድር ታንክ እና ሞርተር ያልበገረው የአማራ ፋኖ አዳዲስ የዘመቻ ስልቶችን እየነደፈ ለወረራ የገባውን የብልጽግና ወንበዴ እየገረፈው ነው። በአምስትና ስድስት መቶ ሺዎች የሚቆጠር ጦር በድፍን የአማራ ግዛት ለሕዝባዊ ጭፍጨፋ ቢሰማራም ክንደ ብርቱ የአማራ ፋኖ ሀቀኛው የሕዝብ ጠበቃ ተኳሹ ነፍጠኛ ትውልድ እየቀጠቀጠ መውጫ መግቢያ አሳጥቶታል። ይህ የአረመኔዎች ስብስብ በየጦር ሜዳው የሚደርስበትን መራር ሽንፈት መቀልበስ ሳይችል አፈሙዙን ወደ ንጹሐን በማዞር በጭካኔ ረሽኗል። ባለፈው አንድ ዓመትና ጥቂት ወራት ጊዜ ውስጥ ብቻ የአገዛዙ ጦር የፈጸመው አረመኔያዊ ተግባር መዋቅራዊ አውሬነቱን በተግባር የገለጠ ነበር። የአማራ ፋኖ በጦርነት መካከል ንጹሐንን ለመጠበቅ ሲል ወታደራዊ ኦፕሬሽኖችን እስከ መሰረዝ የሚደርስ ጥንቃቄ እንደሚያደርግ በተግባር አሳይቷል። በተቃራኒው ሰው በላው የአብይ አህመዱ መንግስታዊ አሸባሪ ንጹሐንን ኢላማ ያደረጉ ውጊያዎችን አካሂዷል። አማራን በጦርና በኢኮኖሚ የማውደም እቅድ ተይዞ እየተተገበረ ያለው የብልጽግና ፖሊሲ ሰውና ስርዓት ከነበጀቱ ተዘጋጅቶለት እየተፈጸመ ነው። የአምባገነኖቹ ዙፋን ይጸና ዘንድ የ ንጹሐን ደም መፍሰስ እንደ ግዴታ የተቆጠረ እስኪመስል ድረስ ሚሊዮኖች በጭካኔ እንዲገደሉ ሆኗል። የአማራ ህዝብ ከአረመኔ መንግስታዊ ቡድኖች ጋር እያደረገ ባለው ትንቅንቅ ወቅት በንጹሐን ላይ የተፈጸሙ ግፎች ለሰከንድም ቢሆን መዘንጋት የለባቸውም። እንቢተኛው አዲሱ የአማራ ትውልድ በየአውደ ውጊያው የወሰደውን የበላይነት መቋቋም አቅቶት የሚፈረጥጠው የብልጽግና ጦር በየመንገዱ ያገኘውን አማራ እየረሸነ እንስሳትንም በጅምላ እየገደለ ቤትና አዝመራ እያቃጠለ ተቋማትን እያወደመ በአማራ ላይ ያለውን ጥላቻ አሳይቷል። የንጹሃን የግፍ ግድያው በሁሉም የአማራ ግዛቶች ሲፈጸም የከረመ ሲሆን ከህሊና የማይጠፉ ዘግናኝ ግድያ የተፈጸመባቸውን አካባቢዎች በተለየ መዝግቦ ማስቀመጥ ተገቢ ነው። ይህ ትግል እያንዳንዷን ክስተት ቪዲዮ፣ በፎቶ በጽሁፍና በአይንማኞች መዝግቦ ማስቀመጥን ይጠይቃል። ምክንያቱም ከድል በኋላ በሚኖር ፍትህ የማስፈን ሂደት ደመነ እሳዊ ሳይሆን በማስረጃ የተደገፈ ተጠያቂነትን ለማረጋገጥ ያስችላል። አገዛዙ የጭካኔ ጥጉን ካሳየባቸውና አሁንም መገለጫ ሆነው ከቀጠሉ ባህሪዎች ውስጥ በፋኖ በተሸነፈ ቅስፈት ንጹሐንን ከየቤታቸው እያወጣ መረሸኑ ነው። ከዚህም ባሻገር ድሮኖች በዜጎች ላይ በመጠቀም በርካታ ንጹሐንን ገድሏል። በቋሪት አርሶ አደሮችን፣ በአዲስ ዘመን ቤተ ክርስቲያን የሚሳለሙትን፣ በቋራና ከተማ እህል የሚሰበስቡትን፣ በሸዋክር ርስትና አስነስተው የሚመለሱትን በወሎ ገበያተኞችን በድሮን ደብድበዋል። በጀት በሄሊኮፕተር በመድፍ በሞርተር ዙ 23ና በሌሎችም ከባድ መሳሪያዎች መንደሮች ከነነዋሪዎቻቸው እንዲወድሙ አድርገዋል። የአማራ ህዝብ መገልገያ ተቋማት እንዳይኖሩትም ከዘረፋ የተረፉ የጤናና የትምህርት ተቋማት ወደ ፍርስራሽነት ተቀይረዋል። የውሃ የመንገድና ድልድይ ፕሮጀክቶች እንዳይጠገኑ ሆነው በአገዛዙ ጠፍተዋል። ህዝቡን ሲሆን በረሃብ አሰቃይቶ የመጨረስ ህልሙን ለማሳካት በሚያደርገው የኢኮኖሚ ጦርነትም አርሶ አደሩ እንዳያርስ፣ እንዳይዘራ፣ እንዳይንከባከብ በዚህ ሁሉ ውስጥ አልፎ ያመረተውንም እንዳይሰበስብ እረፍት ከመንሳት ጀምሮ ሰብሉን እስከ ማቃጠል የደረሰ ግፍ ፈጽመዋል። ብልጽግና እንዲህ ያለው መከራ በአማራ ህዝብ ላይ የሚያደርሰው በደመ ነፍስ ወይም በጊዜያዊ የስልጣን ስጋትነት ሳይሆን በታቀደና ከፍ ሲል ዘሩን ለማጥፋት ቢያንስ ደግሞ በ ባርነት ለመግዛት በሚያስችል እሳቤ ነው። ህዝባዊ እምቢተኝነቱም እንዲህ ካለው በመንግስታዊ ፍላጎት ላይ የተነሳና ይህንን ለመመከት በሚደረግ ትንቅንቅ የተቃኘ ነው። ብልጽግና ለአማራ ህዝብ የተመኘውን ተቀብሎና ሆኖ ከመኖር ለነፃነት በጀግንነትም ተፋልሞ በክብር መስዋዕትነት መሆን የመረጠ ብርቱ ትውልድ የተፈጠረውም በዚህ ሁኔታ ነው። የመቅደምና የመከተል ጉዳይ ካልሆነ በስተቀር ይህ ሁሉ ግፍ ገዢዎች አምርረው ከሚጠሉት አማራ ከሚባል ህዝብ ለተፈጠረ ሁሉ እንዲደርስ ይፈለጋል። ህዝባዊ ትግሉን በገለልተኝነት የሚታዘብ በብአዴን ብልጽግና ውስጥ በባንዳነት የተሰለፈ በአብንም ሆነ በሌሎች ተቃዋሚና አስመሳይ ፓርቲዎች ውስጥ ተሞክሮ በከሸፈ የትግል መስመር የሚናውዙ አማራ በመሆናቸው ብቻ በሂደት የሌላውን አማራ ግፍ ይቀምሳሉ። ብቸኛው ከብልጽግና የአማራን ህዝብ የማጥፋት ፕሮጀክት መዳኛው የፋኖ ትግል እንደሆነ ተሞክሮ ታይቷል። የህዝቡ የ አሸናፊነት ማህተም ያለው በዚህኛው መስመር ነው። አማራ አረመኔ ገዢዎችን እስከነ ጀሌዎቻቸው የሚያንበረክከው በልምምጥ ሳይሆን በነፍጥ እንደሆነ በተግባር ታይቷል። በህልውና የመቀጠል በነጻነትም የመኖሩን ወጋገን እየተመለከተ ያለው ከአዳራሽና ጠረጴዛ ስር ሳይሆን የጦር ምሽግ ውስጥ ነው። አሁን የተጀመረው ትግል የአማራ ህዝብ የሁሉ ነገሩ መታጠፊያ ነጥብ ነው። ተደጋግሞ እንደሚነገረው በዚህ ትግል ውስጥ ማንም አማራ ባይተዋር ሆኖ የመመልከት እድል የለውም። የዚህ ዘመን የአማራ ትውልድ የነገ ዕጣ ፈንታው የሚወሰነው ራሱን ለመስጠት በቆረጠው ነፍስ እንጂ ሌሎች በሚያፈሱለት ደም አይደለም። ይህንን የተገነዘበው በሚሊዮን የሚ ቆጠር ወጣት የክፉ ቀን መሸሸጊያ ነፍጡን አንግቶ የሌለውም ማርኮ ለመታጠቅ ቆርጦ ጫካ ገብቷል። አይነተ ብዙ ድጋፍ የሚፈልገውን ይህን ትግል ባሉ አማራጮች ሁሉ ከጦር ሜዳ ውጊያ እስከ ሎጂስቲክ፣ ከመረጃ እስከ ፕሮፓጋንዳ መቀላቀል አስቀድመን ጠቀስናቸውን ግፎች ለማስቆም ብቸኛው መፍትሄ ነው ተብሏል። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ አስመራ በህወሀትና በትግራይ ክልል ጊዜያዊ አስተዳደር እየተካሄደ ባለው ግጭት ውስጥ ምንም አይነት ሚና እንደሌለ ተናገሩ። የውጭ ጉዳይ ሚኒስትሩ ኢትዮጵያ የጎረቤቶቿ ሉዓላዊነትና የግዛት አንድነት እንድታከብር ግፊት እንዲደረግባት ለዓለም አቀፍ ማህበረሰቡ ጥያቄ አቅርበዋል። ኦስማን ይህንን የተናገሩት መቀመጫቸውን አስመራ ላደረጉ የዲፕሎማቲክ ማህበረሰብ አባላት በሰጡት ማብራሪያ እንደሆነ የሀገሪቱ ማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ባሰፈሩት መረጃ አስታውቀዋል። ማክሰኞ ጠዋት የኤርትራ የውጭ ጉዳይ ሚኒስቴር መስሪያ ቤት ማብራሪያ የተሰጣቸው የዲፕሎማቲክ ማህበረሰብ አባላት አምባሳደሮችና የዲፕሎማቲክ ኮር አባላት እንዲሁም በሀገሪቱ እውቅና የተሰጣቸው የተባበሩት መንግስታት ድርጅት ተቋማት አመራሮች መሆናቸውን የማስታወቂያ ሚኒስትሩ የማነ ገልጸዋል። በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ክረምት ጌታቸው ረዳና በህወሀት ሊቀመንበር ደብረ ጽዮን ገብረ ሚካኤል የከረረ ውጥረት ተፈጥሯል። የኢትዮጵያ መንግስት ባለፈው ሳምንት አንደኛው የህወሀት ክንፍ የአገሪቱ ተቀናቃኝ ከሆኑ የውጭ ኃይሎች ጋር ግንኙነትና ትብብር አለው በማለት መውቀሱ አይዘነጋም። የኤርትራው የውጭ ጉዳይ ሚኒስትር በሰጡት ማብራሪያ ሶስት ጉዳዮችን በዋናነት ማንሳታቸውን የማነ ተናግረዋል። የመጀመሪያዎቹ ሁለት ጉዳዮች በኤርትራ ላይ የቀረቡ ሀሰተኛ ክሶችን የሚመለከቱን እንደሆነ በማስታወቂያ ሚኒስትሩ መረጃ ላይ ሰፍሯል። በቀዳሚነት የተጠቀሰው ኤርትራ በኢትዮጵያ ጦርነት ለመክፈት እያደረገች ነው ስለሚለው ግምታዊ ክስ ነው። ሁለተኛው ክስ የፕሪቶሪያ ስምምነትን የተመለከተ እንደሆነ ተገልጿል። ማብራሪያ ተሰጥቶበታል የተባለው ሦስተኛው ጉዳይ ደግሞ የኢትዮጵያ የባህር በር የማግኘት አባዜ እንዲሁም ይህን ተከትሎ የመጣው ዲፕሎማሲያዊ ዘመቻና አብሮነት ያለው ተንኳሽ ድርጊት እንደሆነ ተጠቅሷል። የኤርትራ የሚሰራው የውጭ ጉዳይ ሚኒስትር ኦስማን ሳልህ ይህንን ማብራሪያ የሰጡት የኢትዮጵያው የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳደር አቶ ጌታቸው ረዳ ጋር በመሆን በተመሳሳይ አዲስ አበባ ለሚገኙ ዲፕሎማቶች ማብራሪያ ከሰጡ ከቀናት በኋላ ነው። የውጭ ጉዳይ ሚኒስትሩ ጌዲዮንና ርዕሰ መስተዳደር አቶ ጌታቸው ባለፈው ሳምንት አርብ መጋቢት አምስት ቀን 2017 ዓ ም የሰጡት ማብራሪያ በትግራይ ክልል በህወሀት አመራሮች መካከል ከተፈጠረው ቀውስ ጋር የተገናኘ ነበር። በዚህ ማብራሪያ ላይ የውጭ ጉዳይ ሚኒስትሩ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሀት ክንፍ ለኢትዮጵያ ጠበኛ ከሆኑ የውጭ ኃይሎች ጋር ግንኙነት እየፈጠሩና እየተባበሩ መሆኑን በመጥቀስ ከሰው ነበር። የኤርትራው የውጭ ጉዳይ ሚኒስትር ኦስማን ዛሬ በሰጡት ማብራሪያ ግን የኤርትራ መንግስት በህወሀትና በትግራይ ጊዜያዊ አስተዳደር መካከል እየተካሄደ ባለው ውስጣዊ ግጭት ምንም አይነት ሚና የላትም በማለት ማስተባበላቸው ተገልጿል። ኤርትራ ከዚህ ውጭ የሚቀርቡ ክሶችና ውንጀላዎችን ሙሉ በሙሉ ውድቅ እንደምታደርግም አስረድተዋል ተብሏል። ፑቲን በአሜሪካ የቀረበው በዩክሬን አፋጣኝና የሙሉ ተኩስ ቁም ስምምነት ሀሳብ ውድቅ አደረጉ። ፕሬዝዳንት ቭላድሚር ፑቲንና የአሜሪካው አቻቸው ዶናልድ ትራምፕ በዩክሬንና ሩሲያ አፋጣኝ የተኩስ ቁም ማድረግ በሚቻልበት ሁኔታ ላይ ዘለግ ያለ የስልክ ውይይት አድርገዋል። ፕሬዝዳንቶቹ ተጠባቂ ውይይት ሩሲያ በአሜሪካ የቀረበላት የሰላሳ ቀናት የተኩስ ቁም ስምምነት ሀሳብ ውድቅ አድርጋለች። ነገር ግን ፕሬዝዳንት ፑቲን ሩሲያ በዩክሬን የኃይል መሰረተ ልማቶች ላይ የምታደርገውን ጥቃት ብቻ ለማስቆም ከስምምነት ደርሰዋል። በዚህም የትራምፕ ቡድን በቅርቡ ከሳውዲ አረቢያ የዩክሬናውያን ጋር የተደረገው የአንድ ወር ተኩስ አቁም ስምምነት የሩሲያ መሪው ለመፈረም ፈቃደኛ ሳይሆኑ ቀርተዋል። ፕሬዚዳንት ፑቲን ሀገራቸው ሁሉን አቀፍ የተኩስ አቁም ስምምነት ላይ የምትደርሰው ለዩክሬን የሚደረገው የውጭ ወታደራዊ ድጋፍና የስለላ መረጃ ማጋራት ድርጊት ሲቋረጥ ብቻ እንደሆነ አረጋግጠዋል። ትራምፕ ከ ከሩሲያ መሪ ጋር ያደረጉት ውይይት ካበቃ በኋላ በማህበራዊ ሚዲያ በሰጡት ሐሳብ እጅግ ጥሩና ውጤታማ ውይይት አድርገናል። በሰላም ስምምነት ሙሉ ዙሪያ በርከት ባሉ ጉዳዮች ላይ ምክክር አካሂደናል ሲሉ ሀሳባቸውን አጋርተዋል። ትራምፕ ሙሉ በሙሉ የተኩስ አቁም ስምምነት እንዲደረግና በሩሲያና በዩክሬን መካከል ያለው አሰቃቂ ጦርነት በፍጥነት ለማስቆም ተስማምተናልም ብለዋል። በመሆኑም በሁሉም የኢነርጂና መሰረተ ልማት ላይ አፋጣኝ የተኩስ አቁም ስምምነት ለማድረግ መስማማታቸውን ገልጸዋል። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ በበኩላቸው አሜሪካና ሩሲያ ክሬምሊን በኤነርጂ መሰረተ ልማት ላይ የምትፈጽመውን ጥቃት ለማስቆም ከስምምነት ላይ መድረሳቸው ሀገራቸው እንደምትቀበለው ገልጸው ነገር ግን የስምምነቱን ዝርዝር ማወቅ እንዳለባቸው ተናግረዋል። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለዛሬ የነበሩን መረጃዎች ይህንን ይመስሉ ነበር። ሌሎች ወቅታዊና ፈጣን መረጃዎችን ለማግኘት ሰብስክራይብ በማድረግ ቤተሰብ ይሁኑን። ሰናይ ጊዜ